ዛሬ ደግሞ አብርሽ ለሄርሜላ ቆንጆ ዘፈን ጋብዟታል ማለት ነው። አልተቻሉም እነዚህ ልጆች። እንግዲህ ሄርሜላና አብርሽ ሶሻል ሚዲያውን በአንድ እግር እያቆሙት ይገኛሉ። በዚህ አጋጣሚ ማለት ነው እኔ በዚህ አጋጣሚ አብርሽን ሳላደንቀው አላልፍም ቤተሰብ እውነት ነው የሚላቸው አንዳንድ ነገሮች፣ የሚሰራቸው ነገሮች የሚያስጠሉም የሚደብሩም ቢሆኑም ግን አብርሽን አደንቀዋለሁ፣ ቁም ነገር ማለት ነው። ለምን ካላችሁኝ ማለት ነው። ሰላም አላልኳችሁም፣ ግን ሰላም እንዴ ናቸው? ወይኔ ሳል ወይ ወይ፣ ለወሬ ስቸኩል ማለትም ሰላም ሳልን ራሱ ነው የገባሁት። ውዶቼ፣ ማሮቼ፣ ፍቅሮቼ እና በጣም ነው ያደነኩት። እንደዛ ሲሰደብ እንደዛ ቃ ፎቶ ሲዘቀዘቅ ይሄንን ድራማ ሳያቆም በቃ ቀጥ ብሎ ጆሮውን ድፍን አድርጎ በጥጥ ሄደ። በቃ እኔ በጣም አድንቄዋለሁ። ቁም ነገር ማለት ነው። ብዙዎቹ አሁን ካያችው ሲጮሁባቸው ሲንጫጩባቸው፣ ተመልካች እርግፍ አድርገው በሌላ ኢዲያ ይመጣሉ። አብርሽ ግን ማለት ነው ጥቅሙን ስለሚያውቅ ሶሻል ሚዲያ ላይ ምን መደረግ እንዳለበት ስቴፕ በስቴፕ እቃ እኔ አድንቄዋለሁ። እንዴት ብዬ ልንገራችሁ፣ በቃ መዝናው ጥቅ የሆነ ሰው ትክክለኛ የሶሻል ሚዲያ ሰው ማለት ይሄ ነው። ሰው የሚፈልገውን ነገር የሚሰራው በቃ ሰው የሚፈልገውን ነገር ነው የሚሰራው። አብርሽ እና መሸለም አለበት በቃ ቡታጅራ ጅራ የቡታ ጅራ አምባሳደር መሆን አለበት። አብርሽ መሆን አለበት። እድ ትቀልዳላችሁ እንዴ እናንተ? መሸለም አለበት እና ነገር ግን ወደ ቁም ነገሩም ስሄድላችሁ ታውቃላችሁ፣ ባለፈው ዕለት የልጃቸው ጾታ ታውቋል። እሩታዬም አብርሽዬም ፈገግ ብለው እንግዲህ በደስታ ነበር ያከበሩት። ነገር ግን ትናንት ቪዲዮ አልተለቀቀም ምግብ ሲበላ፣ ወዘተ በጣም ብዙ ፕሮግራም አለ። እሱ ቪዲዮ እንግዲህ አልተለቀቀልንም። ሁለቱም ትናንትና ሶሻል ሚዲያ ላይ አልነበሩም፣ ቪዲዮም አልለቀቁም። ነገር ግን አብርሽ ከሄርሜላ ጋር አንዳንድ ቪዲዮዎችን በቲክታክ ምናምን እየጨፈሩም ፎቶን ፖስት እያደረጉ ይገኛሉ ማለት ነው። በአሁን ላይ ዛሬ ደግሞ የሆነ እንትን ሙዚቃ ምናምን አድርጎ በሱ ስቶሪ ቲክታክ ስቶሪ ላይ ፖስትቷል ማለት ነው። ለምን ይመስላችኋል ግን? እኔ አንድ ነገር እያወቅን መናደድ የለብንም እና በቃ ህዝቡን ለማንጫጫት ነው፣ በቃ ይህን የሚያደርገው አብርሽ ለማንጫጫት እንጂ ማለት ነው። ለምንድን ነው ግን ልኬን ሚዩት ማድረግ አለብኝ? ስገባ እንትን ቪዲዮ ሲሰራ ካላደረግ እንትን ይላል ኖቲኬሽን ሲገባ እና በደንብ አድርጎ ያውቃል። በቃ ስራውን ጠንቅቆ ምን ማድረግ እንዳለበት ምን ምን በቃ ሶሻል ሚዲያ ምን እንደሚያስፈልግ በደንብ አድርጎ ያውቃል። በነገራችን ላይ ሩታዬ እሩታዬም የአይዲያ ሰው ናት፣ ድምቀት ናት። እሷ ከሌለች ታውቃላችሁ፣ ከዘር ከመሰረቱ ለምናቅ ሰዎች፣ አመጣጣቸውን ለምናቅ ሰዎች አብርሽ እዚህ ለመድረሱ አንዷ መንስኤ ሩታዬ ናት፣ እማይሻር ምንም የማይታጠፍ ነገር ማለት ነው እና እሩታዬ፣ እኔ ምንም አደልሽም። በሰላም ተገላግለሽ ልጅሽ ንቅፍ አድርገሽ ለማየት ያብቃን ነው የምለው፣ ያብቃን። ከዛ በኋላ ያለውን ነገር ደግሞ በሂደት በሂደት እናየዋለን እናየዋለን። ሄርሜላ ግን እባክሽ ሄርሜላዬ፣ ቆንጅየዋ ሄርሜላ፣ ቀበጧ ሄርሜላዬ፣ ያው አላደለ ብዙ ነገር እየተባልሽ ነው በእርግጥ እዚህ ጋር የምትሰሪው ስራ እና ትክክለኛ ህይወትሽ አንድ ላይሆን ይችላል። አንድም አይደለም። ሲቀጥል ግን አንቺ ሴተኛ ዳሪ አንቺ ምን ይቺ እንትን ምናምን ምናምን ብዙ ነገር እየተባልሽ ነው። ራስሽን የምታውቂው አንቺና ፈጣሪ ናቸው። በእርግጥ አንድ ነገር ሰው ያልተረዳሽ ነገር አለ እና ቢያንስ እስኪ እኔ እንደኔ እንደኔ እንደው ጋብ ብታደረጉት ጥሩ ነው ብዬ አስባለሁ። እኔ እረዳችኋለሁ በደንብ አድርጌ ነው የምረዳችሁ። እኔ ምንም ብታደርጉ ማለት ነው፣ ግን አንዳንድ የማይረዱ ሰዎች አሉ። ስለማይረዷችሁ ጋብ ፍጠሩ፣ ጋብ ፍጠሩና እስኪ ወደ ራሳችሁ ደግሞ መለስ በሉ ማለት ነው እና እንደዛ ነው አብርሽ። እንደውም ስሙ ግሬስ ያው ግሬስ ፋሚሊ ነው የሚባሉት ከግሬስ ጎን ደግሞ አንጫጫቸውን በለው እንዴ! አንጫጫቸውን በለው፣ በጣም አንጫጫው ህዝቡን እኮ። እናንተ አንዳንድ ነገሮችን ባልደግፍም ታውቃላችሁ፣ ምንድን ነው ወጣ ያለ ነገሮችን ስለሚሰሩ አንዳንድ ጊዜ እነሱም ባልደግፍም፣ ግን ብቃታቸውን ግን ሳላደንቅ አላልፍም። እኔ ብቃት አላቸው ልጆቹ። ይሄ የእንትን ሴት ልጅ መበደል ምናምን ምናምን እንዳትሉኝ፣ እኔ ከርታ እየጎን ነው የምቆመው። ግን ያው እኔ ብዙ ነገሮችን ስለማቅ ነው እንደዛ የምላችሁና ተመችቶኛለን። እኔ በቃ ሁኔታው ምናምንና ከልባችሁ፣ ተመልካች ደግሞ የሆናችሁ ደግሞ ከልባችሁ አትናደዱ፣ በቃ አትናደዱ። የሆነት ነው የምላችሁ በፍጹም። እነሱ ምንም ያልመሰል አሁን አንዳንድ ልጆች ለምን አብርሽ ይሰደባል? ለምን ያብርሽ ፎቶ ይዘቀዘቃል? ትላላቸው አንዳንዶቹም ደግሞ ሩታዬ ለምን ትሰደባለች? እነሱ በነገራችን ላይ ማለት ነው ለስድብ ቦታ የላቸውም። ለስድብ እንደው አንድ ሁለት መቶ ሺህ ሰው ጥሩ ነገር እንትን ብሎላቸው ከዛ ውስጥ ወይ ሀያው ሰላሳው ነው መጥፎ ነገር የሚቆምጡ እሱን አያዩም። ሲቀጥ በዚህ አይተው በዚህ እንትን ይሉታል ማለት ነው፣ ያጠፉታል። ገባችሁ አደለ? እኔ አሁን አንድ ሴት መታ ብሰድበኝ፣ ለምን ሰደበች? እኔ የነሱን ትዕግስት ቢሰጠኝ፣ የነሱን አይቶ ማለፍ እንዳላየ ቢሰጠኝ፣ እንዴት ደስ ይለኛል መሰላችሁ። በቃ ትክክለኛ ሶሻል ሚዲያ ምን እንደሆነ የሚያውቁት እነሱ ናቸው፣ የተረዳዋቸው ማለት ነው። ስለዚህ ቀጥሉበት፣ በርቱ፣ ሂዱ። የሰው ልጅ ብር ለማግኘት ህይወት ያጠፋል አይደለ? የሰው ህይወት እያጠፉ ነው ያሉት እና ያለን እኮ ሀገራችን ላይ የሚደረገውን ነገር ለምን ብር ለማግኘት የእናቱን የአባቱን ልጅ የሚገድል አለ አይደለ? ለብር ብሎ እነሱ ደግሞ ዘና ፈታ እያሉ ነው፣ በራሳቸው ሙድ እየተንቀሳቀሱ ነው፣ ብራቸውን የሚቆጥሩት ማለት ነው፣ የሚቆጥሩት። ስለዚህ ተዋል ልመን ለመፈመስ እያሉ የሰው እምነት የሚያንቋሽሹ የሚሰድቡ የሰው ብሔር የሚሰድቡ ብር ለማግኘት ለመፈመስ ተብሎ ማለት ነው። ራቆታቸውን የሚወጡ አሉ አይደለ እንዴ ስንትና ስንት ማለት ነው። ስለዚህ ተከታታይ ድራማ እኮ ቢያደርጉት እነዚህ ልጆች ራሱ ያው ተከታታይ ድራማ ነው ስላላሉ እንጂ ቢያደርጉት፣ አብርሽ ሄርሜላ እየተኙ የሆነ ነገር ድራማ ላይ እንደምናየው እንደምናየው ድራማ እንደዛ ነው የሚሰራው። ኢዴትም ተደረገ ምንም ምንም ማለት ነው ሩታ ከሌላውን ወንድ ጋር ቁጭ ብላ እየተገባበዘች ወይ የሆነ ነገር እያለች ምናምን፣ ባለትዳሮች የሚያደርጉት ድራማ ነው ስላላሉ ነው እነሱ። አሁን እኛ ብዙዎቻችን እንትን ያለው እንጂ ያው ተከታታይ ድራማ ነው። እሺ፣ ተከታተሏቸው ዝም ብላችሁ። ሩታም ብቃት አላት፣ አብርሽም ብቃት አለው፣ ሄርሜላም የራሷ የሆነ ብቃት አላት። በጣም ጎበዝ ናት። በነገራችን ላይ ሄርሜላ ራሱ እንግዲህ ቅርብ ጊዜ ነው የመጣችው ወደ ዩትዩብ ግን በጣም ጎበዝ ናት ከምላችሁ በላይ ማለት ነው። እኔ አድናቂ አንኝ ሄርሜላ ሽሬስ እንደ ሄርሜላና አሩታዬ በጣም ነው የሚዋደዱት። ፒስ ጓደኛሞች ናቸው እሺ ፒስ ጓደኛሞች ተሰርተሽ